ካሉ መሆን አይፈልግም። ራሳቸው የኦሮሞ ተወላጆች ጥቁር ለብሰው ስለነበር በሰዓቱ ችግሩን ከጦርነት ይልቅ ወደ ብልሃትን ቀይረው ብለው ስትራቴጂውን የተቀየረው እና ተዘጋጁ ድጋሜ ጥቁር እንዳለብሱ ብለን ነው። ልምድ አላችሁ እናንተ፣ ጥቁር ለብሰው በማልቀስ ተጎጂ በመመሰል ልምድ አላችሁ። መስጅሊስ እና መስጊድ ግን ለሁለት አይከፈልም። ይህ ጆርኒ ነው፣ የሀሳብ ልዩነት ነው፣ ይስተካከላል። ሙስሊሞች ሁሉም የአላህን ገመድ የያዘ ለእነሱ ወንድምናታቸው ነው። የሀሳብ ልዩነታቸው መፍታት ያውቁበታል እንጂ እናንተ አይደላችሁም ኢትዮጵያ ያኖራችኋቸው። በነገራችሁ ላይ ሙስሊሞችን እናንተ አይደላችሁም ኢትዮጵያ እንዲኖሩ ያደረጋችኋቸው። እርስ በራሳቸው ተያይዘው ተደጋግፈው ነው የኖሩት። ፍርሃት ስላለባችሁ ነው። ሀገሪቷን በሸሪያ ይመራሉ ብላችሁ ፍርሃት ስላለባችሁ ነው የሀገሪቷን መብት ዲሞክራት ያደርጋሉ ብላችሁ ፍርሃት ስላለባችሁ ለሁለት ለሶስት ቢከፈሉ ለእኛ ቦታ እናገኛለን። እናንተ ቦታችሁ አብቁታል። የእናንተ ቦታ ከኃይለ ስላሴ ጋር የተቀበረው አራት ነጥብ። ፍቅር ሲዝን ይታካል እንጂ እናንተ አትተኩም። ያልገባችሁ ይሄ ነው ክፉ ስለሆናችሁ ልክ አንድ አባባል አለ። ለአንተ የማደርገውን ነገር ለጎረቤትህ እጥፍ አደርጋለሁ ሲለው የኔን አንድ አይን አጥፋና የጎረቤቴን ሁለት አይን አጥፋ እንዳለው ነው። የኢትዮጵያ ኦርቶዶክስ ክርስቲያኖች መርሃችሁ እንደዛ ነው። በጣም ታስቃላችሁ። በጣም ታስቃላችሁ። ትብ ሆነስ በጣም ደምታስቁት ወይ ወይ ወይ ወይ ወይ ወይ ወይ፣ የአህባሽ ሙስሊሞች እንዲ አህባሾች ውስጥ ቢር ናቸው ይመስላችሁ። ለእስልምና ያላችሁ አመለካከት፣ ለነብዩ ያላችሁ አመለካከት፣ ላላ ያላችሁ አመለካከት እኮ ሁለት ቪዲዮ ስክሮል ማድረግ ብቻ በቂ ነው። ሁለት ቪዲዮ ስክሮል ማድረግ በቂ ነው። ትክክለኛ ማንነታችሁ ይገልጣል። እስልምና ገዳይ ነው ያላችሁት። እስልምና ያለ ደም አይጸናም፣ እስልምና ያለ ውሸት አይጸናም። እስልምና ትናንት ካልዋሸ ነገ የለም ነው እንጂ ያላችሁት። ዋሀብያ ትናንትና ካልዋሸ ነገ አይኖርም ብላችሁ አታውቁም። መቼ ለምን እንደተናገራችሁ እኛ ስለምናውቅ እናስታውሳችሁ ብለን ነው በነገራችሁ ላይ። እና የመጨረሻ መልእክቴ ሁሉም ልጅ አባቶች ሲሞቱ ያድጋል። የሀጅ ሙፍቲ ልጆች አሁን የምታድጉበት ጊዜ ደርሷል። ሚዲያ ላይ ሰዎች ሲዋችሁ በጣም ደንግጠዋል። እንዴ ይሄ ሁሉ አሀባሽ ሚዲያ ላይ አለ፣ ይህ ሁሉም ሙስሊም ነው ማለት ያለባችሁ ይሄ ሁሉም ሙስሊም ኢትዮጵያ ውስጥ አለ እንዴ ማለት ነው ያለባችሁ ትክክለኛው ጥያቄ ለክርስቲያን ይሄ ነው ሱኒ ሆኖ ሀባ ሱኒ ሀባ ያ ለውጣ ያመጣም ክርስቲያን መጠየቅ ያለብህ ይሄ ሁሉም ሙስሊም ኢትዮጵያ ውስጥ አለ እንደ ብለህ ጠይቀው አዎ አሉ አሉ እስልምና አንድ ነው ሁለቱንም ጠይቃቸው እኔ ሙስሊም ነኝ እኔ ሙስሊም ነኝ ብለው ስለሚመልሱላችሁ ማለት ነው ስለዚህ ትክክለኛው ጥያቄ ይህ ሁሉ ሀባሽ ይህ ሁሉ ውሀ ብያለ እንዴ? ምን ሲሉ ሰማው መሰለህ? ውሀ ብያቸው በቁጥር በጣም ትንሽ ነው፣ ግን በኢኮኖሚ በጣም የዳበሩ ናቸው። ሰታችኋቸው ነው? ገንዘብ አይደለም፣ ታግለው ነው ያመጡት ስልጣን። ሰታችኋቸውን አይደለም፣ ሞተው ነው ያመጡት፣ ታስረው ነው ያመጡት። ሲታገሉ ግን ለስልምና ነው፣ ለግል ጥቅማቸው አይደለም። ስለዚህ ትክክለኛው ጥያቄ ይሄ ሁሉ ሙስሊም ኢትዮጵያ ውስጥ አለ እንዴ ነው፣ ትክክለኛው ጥያቄ ትክክለኛው ጥያቄ ብልህ ሰው ይሄን ነው የሚጠይቀው። ምክንያቱም ስለምንተዋወቅ ማለት ነው፣ መራሃችሁን ስለምናቀው። ሲርባችሁ እስልምና ገዳይ ነው ብላችሁ የተደበቃችሁት እንጂ ውሃብያ ገዳይ ነው ብላችሁ አይደለም። ስትቸገሩ ከሀገራችሁን ውጡልን እናንተ መጤናችሁ ብላችሁ የተሳደባችሁት ሙስሊሞችን እንጂ ውሃብያዎችን አይደለም። ሀጅ ሙፍቲ ስለሞቱ እና አቡነ ማትያስ ስላለቀሱ ታሪክ ለመቀየር በጣም ተጣጣሩ ሰዎች አላችሁ። ታሪኩን አይቀይረው። ታሪኩ የሚቀየረው አክሱም ላይ መስጊድ ሲኖር የአክሱም ሙስሊሞች በነጻነት ሲለብሱ መቀበሪያ ሲኖራቸው ኢትዮጵያ ውስጥ ያሉ ኢትዮጵያዊ ሙስሊሞች ለሀገር በጦርነት ጊዜ እንድታሳተፉት በጥሩም በመጥፎም ጊዜ አብሯችሁ እንድኖሩት መብት ሲኖራቸው ነው። ያኔ የዳቦ ስማችሁን እኛ የምንጠቀመው ይሆናል። ችግር የለውም። አይመስላችሁ? እና ታስቁኛላችሁ። የሞኝ ብልጦች በጣም ነው የምታስቁኝ። ታስቁኛላችሁ። የጥር ሲወገቡ ተቀጨ እኔ በጣም ታስቀ ቪዲዮ ያለው እስክሮን እያደረግኩኝ ምናምን ነገር ኢቨን ንጽጽር ለማድረጉ ለአፈሩ ታውቃላችሁ። ሲሳደቡ አመቱ ሙሉ ሲሳደቡ የነበሩ ኦርቶዶክስ ክርስቲያኖች አሁን ስድባቸው አስደነገጣቸው። የሀጂ ሙፍቲ ስራ ከመቃብር በላይ ይውላል። እንዴት አድርገው ይሳደቡ? አሁን እስልምና ሲሉ ነው ሲሳደቡ ይኖሩት። እስልምና ብለው ከተሳደቡ አህባሾችም ሊያኮርፉ ነው። ውሃቢ እያሉ ይሳደባሉ። ውሃቢ እያሉ ይሳደባሉ። እኔ የኢትዮጵያ ሙስሊሞች ጀግና ናችሁ። የኢትዮጵያ ሙስሊሞች የትም አለም ላይ ካለ ሙስሊም በላይ ጀግና ናችሁ። ስለ ዳቦ ስማችሁ አያገባኝም፣ ጀግና ናችሁ። የሰውን መርህ ያስቀየራችሁ ጀግና ናችሁ። በአቡነ ማቲያስ እንባ ተንጠልጥለው በእናንተ ፍቅር ለማግኘት ሲጋጋጡ አይተናል። አንደኛ ናችሁ። ይሄ ነው ስለምና ይሄ ነው የአላህን ገመድ መያዝ ማለት። ይሄ ነው። በነገራችሁ ሰው መንታ ልጅም ይጣላል። እናት ታስታርቃችኋለች፣ አስተርቃችኋል ሁሉም ሙስሊም ቢጣላ የሚሄደው ወደ ሀዲስ ነው፣ ወደ ቁርአን ነው። የትም አይሄዱ። ሸሪዓ ግን የሚሄዱት ለመጋባትና ለመፈታት ነው። በእስልምናቸው ላይ ከተጣሉ ግን ክርስቲያን ጋር ሄደው ወደ ወደ ሀዲስ ነው፣ ወደ ቁርአን ይመለሳሉ። እናንተ ወዴት ትሄዱ ነው? ክርስቲያኖች ወደ ጳውሎስና ወደ ጴጥሮስና የምትሄዱት? ወደ ስልሳ ስድስቱ ነው ወደ ሰባ ሦስቱ ነው የምትሄዱት ወይስ ወደ ሰማንያ አንድ ነው የምትሄዱት? መሄጃችሁን ፈልጉ እናንተ መሄጃችሁን። የዛፍ ላይ እንቅልፍ ተኝታችሁ ደግሞ ተንኮን ለመስራት ታስባላችሁ። ሬታ ነው ያረዳ ልጆች፣ ኢንሃው የኢትዮጵያ ሙስሊሞች ጀግና ናችሁ። ግፉበት ግፉበት፣ ከዛ መጨረሻ ላይ ዳላክ ላይ ልስራ ቤቴም በሚለው ሙዚቃ አብረን አብረን እዳረጋለን። እስከዛ ግፉበት እንጂ በተለይ የምትናቆሯት ነገር እኔ በጣም ተመችተኛለች፣ በጣም ተመችተኛለች። ዛዛ ና ዜናቸው የምትናቆሯት ነገር በጣም የተመቸችኝ፣ ምክንያቱም ሁሉም ወንዝ የሚፈሰው ወደ ተነሳበት ነው። ግን የዛፍ ላይ እንቅልፍ የተኛችሁ ሰዎች ነቃ ደንገጥ ብትሉ ጥሩ ነው። እና እናመሰግናለን ለነበረን ጊዜ ቆይታ ይሄ ነው ማለት የምፈልገው የንጽጽሩም አድማ የቀየሩ ሰሞኑን ቀዝቅዝ አላለባችሁም የነብዩ ስድብ ነብዩ የሚሰደቡት ነገር ትንሽ አልቀነሰም እስልምና እየተባለ የሚጫጫኸው ስድቡ ትንሽ አልቀነሰም ሀጂ ሙፍቲ ከሞቱ በኋላ አላስተዋላችሁ ምክንያቱም ለካሀባሾቹ ሙስሊም ናቸው በለው ደንግጠው እኮ ነው አባታችን ሀጅ ሙፍቲ በክፉ አይናያችሁብን፣ ክፉ ነገር ተናገራችሁብን፣ መጥፎ ነገር ተናገራችሁም ብለው የተቆጣ ሰው እስልምናው ሲነካበት ዝም ይላል ብለህ መገመት በራሱ ሞኝነት ነው። የክርስቲያኑ እማ በደንብ ስማ። ምን ወዳቸውን አልወደዳችሁልንም፣ ሀጅን አላከበራችሁም፣ ሀጅን እንዲህ ብላችሁብናል ብሎ የተቆጣ ሰው ነቢዩ ሲነካበት እስልምናው ሲነካበት ዝም ይለኛል ብሎ ማሰብ በራሱ ሞኝነት ነው። የተላለፋችሁት እዚህ ጋ ነው። በነገራችሁ ላይ ኦማው ጀማአው ክርስቲያኖች ገና አልተገለጠላ እንቆ ቅልሹ ገና አልተፈጣላችሁ ስትሳደብ ነው። ለረ በምትሳደቡ ተሳደቡ። አሁንም እስልምና አይሁድና ክርስቲያን ካልገደለ ጀነትን አይወርስም። እስልምና አራጅ ነው። እስልምና በደምና በካራ የተመሰረተ ነው። በሰይፊት እስዳውን በሉ። አሁን በሉ። ውስ ለሀጂ ሙፍቲ እንደዚህ ጥብቅና የቆሙ ሰዎች ለእስልምናቸው እንደሚሞቱ ማወቅ አለባቸው፣ ምክንያቱም ሀጂንም የሰጣቸው እስልምና ነው። በሉ አህባሽ ምናምን ሳትሉ ልክ እንደበፊቱ ሙስሊም እያላቸው የምትሳደቡ ክርስቲያኖች አሁን በንጽጽር ዘርፉ ተሳደቡ። ውስ ቪዲዮ ስሩ አሰሩ አሁን የምትሳደቡት ውሃ ብዬ እያላችሁ ነው የምትሳደቡት ጽንፈኛ ቡድን በእስልምና ተከልሎ እኔ መጽሐፌን ስጽፍ መጀመሪያ የማሳትመው ይሄኛውን የቲክቶክ ስቶሪ ነው የመጽሐፉን ርዕስ እንመርጣለን ተሳደቡ አሁን ዋሃብያ፣ ጽንፈኛ፣ አሸባሪ። ከዛስ ሀጂ ሙፍቲ ከመቃብር በላይ ስራቸው ይሆናል። ነባሩ ሙስሊም ሰላማዊ ነው። ነባሩ ሙስሊም ደግና ሩህሩህ ነው። ችግር የለውም። እኛ ነባሮቹ ሙስሊም ጋር ጥገኝነት እንጠይቃለን። በሉ ጋይስ ምንም ችግር የለው። ስለዚህ አሁን እስልምና ገዳይ ነው አትሉም። አምናችኋል። እስልምና ገዳይ እንዳልሆነ እስልምና ሰላም እንደሆነ አምናችኋል። እንተማመን እኔ ሀጂ ሙፍቲ በጣም ታሪክ እኔ በጣም ነው የምወዳቸው። ታውቃላችሁ በጣም በጣም ነው የምወዳቸው፣ እጅግ በጣም ማለት ነው። ሀጂ ሙፍቲ ታሪክ ነው ሰርተው ያለፉት፣ ታሪክ ታሪክ ሰርተው ነው ያለፉት። እምላችሁ የክርስቲያኖችን ጭንቅላት ብሬን ዎሽ አድርገው ነው የሄዱት፣ እጥብ አርገው በቃ። አሁን ወደፊት ዝም ብለን ማየት ነው። የሚሰደበው እስልምና ነው ወይስ ውሃብያዎች ናቸው? ውሃቢ እየተባለ ነው የሚሰደቡት ወይስ ሙስሊም እየተባለ ነው የሚሰደበው? ለነባሮቹ ሙስሊም ክብር ሲባል ነብዩ መሐመድ ከተከበሩ ጀሚላ እና ከድር ብትሰደቡ ምንም ማለት አይደለም። በዳቦ ስም መሰደብ ምንም ማለት አይደለም። በነገራችሁ ላይ አይመስላችሁ እና ታሪኩ ተጽፏል። እያየን ነው፣ ለውጥ አይተናል። አሁን እስልምና እየተሰደቡ አይደለም። አሁን ነብዩ አላህ እየተሰደቡ አይደለም። የግብረ ገብ ቃላቶችን አይተናል። የተሽሞኖ መሆኖ ቃላቶችን አይተናል። ምን እንዳየሁ ታውቃላችሁ? የህዝብ ቅምጦች ቤት አንድ ሰው ገቡ። በዚህ ሳምንት ነው ምክራቹ። የህዝብ ቅምጦች ቤት አንድ ሰው ገቡ፣ መነጽር ያደረጉ ትልቅ ሼባ ናቸው። አላህ እንዴት እኔ እንድገልለት ሰው ይልከኛል አሉ። እኔ የሁልጊዜ ጥያቄ ነው ሲሉ፣ ሰውየው ተሳቀቀ ጋይስ አይታችሁታል? ቁልጭ ቁልጭ ቁልጭ። ለምን በፊት ቢሆን እስልምና ገዳይ ነው፣ እስልምና አራጅ ነው የሚለው አሁን ካለ አህባሾች ሊቆጡ ነው። ሰውየው ካሜራቸውን አብርተው ስግጥ ብለዋል። መነፅራቸውን አድርገው እስልምና በግድያል የተመሰረተ ነው፣ እንዴት ነው አላህ ግደል ብለው የሚልከኝ ነ እያሉ እሳቸው ያወራሉ። ለምን እሱ በፊት ያስተማራቸውን ነው የሚያወሩት። ጀሎስ ተሳቀቀ ጋይስ በቃ ቃልሲ ትዳረኩ ለነግራቸው ሪከርድ አደረኩት። ወደ ሰማንያ ሰው ና ምን የላኩት ይሁት ይህን ቪዲዮ አልኳቸው፣ ይህን ቪዲዮ ይሁትና ምን ተረዳችሁ? ሳይኮሎጂካሊ ምን ተረዳችሁ አልኳቸው። ወቅቱን እንደጠበቀ ዝናብ ገብታችኋል። ሰውየው የተማሩትን ነው፣ እስልምና ገዳይ ነው አራጅ ነው ሲላቸው ሲማሩ ስለነበረ ስግጥ ብለው እሱን እየባረኩት ስለ እስልምና አራጅና ግድያ አላህ ግደሉ እንደሚል ሲናገሩ ግን ተሳቀቀ፣ ሰውየው ተሳቀቀ። አንዴ ወደዛ ይላል፣ አንዴ ወደዚህ ይላል፣ አንዴ ወደዛ ይላል፣ አንዴ ወደዚህ ይላል። እና ትችላላችሁ፣ የኢትዮጵያ ሙስሊሞች ትችላላችሁ፣ ትችላላችሁ። አሁን ነው ሀጅ ሙፍቲ ስራችሁ ከመቃብር በላይ ይውላል ማለት አሁን ነው እያየን ስለሆነ ማለት ነው። እና መፈክሮ የሰራው እናንተ ላይ ነው። በነገራችሁ ላይ እራሳችሁ ናችሁ። በፔጃችሁ ላይ የሀጅ ሙፍቲ ስራ ከመቃብር በላይ ይኖራል። ነባሮቹ ሙስሊሞች ሀቀኛ ናቸው። ለካ አላወቅንም እስከ ዛሬ ጽንፈኛው ለካ ውሃ ብዬ ነው ብላችሁ በቴሌግራም ፔጃችሁ ላይ ጽፋችኋል። እውነትም ሀጅ ሙፍቲ ስራቸው ከመቃብር በላይ ይኖራል። ምላሳችሁ እንዲህ ለሁለት ቆረጡላችሁ የቆረጡላችሁ ለሁለት። በዳቦ ስም ነው አሁን የምትሳደቡት። እስልምና ብላችሁ አትሳደቡም ሰው። ስለዚህ ይሄ ነገር ነጃትና ከድርም ያስከፋል ብዬ አላስብም። ስትሳደቡ ነው የኖራችሁት። እስልምናችሁ ይከበርላችሁ። እናንተ ብትሰደቡ ምንም ማለት አይደለም እና ይሄን ነው ማለት የምፈልገው። በጣም ጥሩ ነው። የሀጅ ሙፍቲ ልጆች አድጋችኋል፣ ሚዲያ ላይ መታችኋል። በጣም ነው ደስ ያለን። ድሮም ተናግረን ነበር ወደ ሚዲያ መምጣት እንዳለባቸው፣ ሚዲያ ላይ እንደሚመጡ። ኮምፓራቲቭ እየተማሩ ነው ግማሾቹም። እሱ ትልቅ ለውጥ እናያለን። በተለይ ከዚህ ወር በኋላ በጣም ብዙ ለውጦች እናያለን። ባብያ አመሰግናለሁ።